ሚሊዮን ይችላል። የምንም ሀይሚ የለም ትሁን እና ሀይሚ የምናገብ ያስገደሞ ወልደሽ ተኝተሽ ደግሞ የሆነ በደል ደግሞ መቼም አይረሳም። እኔ አብርሃምን እኮ የተቀየምኩት በሱ ነው ገባሽ በነገራችን ላይ የምቀየመው የምቀንስበት ነገር የለም ግን ሴት ልጅ የእሱን ልጅ ታውራ የሚዲያ ያህል ልጅ ይዞ ሲመጣ በጣም ይሰማሻል ገባሽ ላ አስገባ አሁን እሷ ደግሞ የሚሰማት ምን መሰለሽ እኔ ወልጄ ተኝቼ ካኔ የበለጠሽውን ይዞ መጣ ብላ በጣም ነው የሚሰማት እሺ ነገ ጧት ይሄ ቪዲዮ ይቀመሳዩ ይህ ልጅ ያርጋል እና እናንተ ሁለታችሁ ስታደርጉ ሲሰድ

የለም ማይላብ አውሪ አንቺ አውሪ። መጀመሪያ አንደኛው አንቺ ነሽ፣ እቺ ሁለተኛዋ እቺ ማይላብናት፣ ሶስተኛዋ ደሞ የቅዱስ እየን ፎቶ ያደረገችው ማይላብናት። እናንተ ሶስታችሁ ጠይቁን፣ እኔ መልስላችኋለሁ። እኔ እንደውም አሁን ነው እንደውም እኮ ወንድ መስሎኝ ነበር፣ ለካ ሴት ናችሁ እናንተ። አይ ወንድ ነኝ። አውሪኝ እስኪ ማይላ ቤኒ ቆንጆ አውሪኝ። ነገ ነገ ነገ እቺ ፕሮፋይል ያረክሻት ነገ እሷ ላይ እንደዚህ አይነት ነገር ብደርስም እንደዚህ አንድ ምንም እኮ ማያውቁት እኮ ናቸው። ድንጋይ ራሱ እኮ ናቸው የሚደግፈው እንትን ነው ስራው እዚ ቦታ ላይ ሁሉም የሚከተለው ሰው ይረዳሉ፣ ይገነዘባሉ። የሴት ልጅ እንትን ያውቃሉ ማለት አትች ማሪ፣ ለምንደው ታውቂያለሽ? አንደኛ አሁን ቅርብ ሰዓት የመጡ ሊሆኑ ይችላሉ ምናምን፣ ግን የሚያውቁ ለምንድነው ጀገሹ

በኮመንት ሲያፈጡብኝ ስራ ነው ግን ያው እንደው ስራም ቢሆን ይፈራል እኮ እሺ ያንቀጣ ነው ነው ነው ነው

ምናምን ምናምን ወይኔ እኔ ዛሬ እኮ ምንድን ነው? ስድብ በይ። እሱ ምን ናቸው ነው ግን አታውቁም ማለት ነው። አው አንዳንዱ ቆርጦ የሚያመጣ ነው። ነገ የምር ወስነው አልኩልሽ።

ይሄ ቪዲዮ ብዘጉ ስም ብትቀይሩ ይታወቃል ምክንያቱም በተለይ ፎሎ ከሆናችሁ እኔ አሁን ከኔጋ ፎሎ የሆነች እያንዳንዱ ሰው አውቃለሁ ስሙን አስር ጊዜ ቢቀይር እም ኳንማለት ነው አውቃለሁ